እንዴ ምንድን ነው ትካዜው? ስራ የለም እንዴ? ስራውማ ተከማችቷል። መብራቱ ግን ጠፍቷል። ለተቋሙ አመልክተሃል? ምን አንከራተተን፣ ያው እንደፈረደብን ገንዘብ አቧትን። ሸጎጥ እንዳታደርገው። ለምን ለብልሹ አሰራር የሚያጋልጠው ቀዳዳ ተዘግተዋል። ግልጽ፣ ፈጣንና አስተማማኝ አሰራር ተዘርግቷል። ንሆ የብልሹ አሰራርና የሙስና ድርጊት መጠቆሚያ፣ የአገልግሎት ቅሬታ ማቅረቢያ ሚስጥራዊነቱ የተጠበቀ ዘመናዊ ሞባይል መተግበሪያ በበይነ መረብ ኢዩኤቲክስ ዳት ኢቲ ብለው ሲገቡ ያገኙታል። የሙስና መረጃ ጥቆማውን ባሉበት ሆኖ ያቀርቡ ይገቡበታል ወይንም ከገጹ ላይ አፑን አውርደው፣ አሊያም በቴሌግራም አት ኢዩ ቻት ቦታ አማካኝነት መጠቀም ይችላሉ። እሺ። አገልግሎት ስትጠቀም ቅጹ ላይ የተቀመጡ አስገዳጅ መጠይቆች ትሞላለህ። የቅሬታ ማስረዳ ሰነዶች ካሉ አያይዘ መላክም ትችላለህ። ወዲያውኑ ቅሬታ ተቀባይነት ማግኘቱን የሚገልጽ መልእክት ይደርስሃል። የተሰጠህን የትኬት ቁጥርና የስልክ ቁጥርህን በማስገባት ጥቆማ ያለበት ሁኔታ መከታተልና ማወቅ ትችላለህ። በጣም ይደንቀል። አይዞን፣ ለምስጢራዊነቱ ግድ የለም መተግበሪያው የባቄላ ወፍጮ አይደለም። እርስዎም በነፃነት ጉዳዩን በፍጥነት ለውጥን ከራሳችን እርካታን ከደንበኞቻችን የኢትዮጵያ